የወጣቶች ክህሎት በኢንዱስትሪ ለመበልጸግ ያለውን ጠቀሜታ የሚያጎላውና ሀገራት ራዕያቸውን ወደ ተግባር እንዲቀይሩ የሚጠይቀው ሁለተኛው የአፍሪካ የክህሎት ሳምንት 2025 ከተለያዩ የአፍሪካና የዓለም ሀገራት የመጡ እንግዶችን በማሳተፍ በአፍሪካ ህብረት እየተካሄደ ይገኛል። ከሰባ በመቶ በላይ ወጣቶች በሚገኙባት አፍሪካ ለቴክኒክና ሙያ ስልጠና ተቋማት እየተሰጠ ያለው ትኩረት አነስተኛ መሆን ክህሎት የተላበሱ ስራ ፈጣሪዎችን ለማፍራት እንቅፋት ሆኖ ስለመቆየቱ በተነሳበት በዚህ መድረክ ሀገራት ለአህጉራዊ ቴክኒክና ሙያ ስልጠና ስትራቴጂ ትግበራ ቁርጠኝነታቸውን እንዲያሳዩም ተጠይቋል። ኢትዮጵያ ባለፉት ዓመታት ለቴክኒክና ሙያ ስልጠና ተቋማት ትኩረት መስጠቷን ያነሱት የኢፌዴሪ ስራና ክህሎት ሚኒስትሯ ወይዘሮ ሙፈሪያት ካሚል ኢትዮጵያ ክህሎት ያላቸውን ወጣቶች ለማፍራት አህጉራዊውን ስትራቴጂ ከብሔራዊው ጋር በማቀናጀት እየሰራች እንደምትገኝም ገልጸዋል። ኢትዮጵያ በክህሎት ላይ የሚደረገው ኢንቨስትመንት ሁሉን አቀፍና አካታች መሆን አለበት ብላ ታምናለች። ብሔራዊው የቴክኒክና ሙያ ስልጠና እሳቤና ቁርጠኝነታችንም ሁሉም አእምሮና እጅ ዋጋ አለው ከሚል እሳቤ የተቀዳ ነው። ከአህጉራዊው የቴክኒክና ሙያ ስትራቴጂ ጋር የሚናበበው ብሔራዊ ስትራቴጂያችንም ተግባራዊነት ላይ እያተኮረ ነው። በኢትዮጵያ የወጣቶች የስራ ባህል ላይ ለውጥ እየመጣ መሆኑን ያነሱት ሚኒስትሯ ወጣቶች በክህሎት የዳበረ የስራ ፈጣሪ እንዲሆኑም የገንዘብ ድጋፍ እያቀረበች ነውም ብለዋል። ስራ ፈጠራን የሚያበረታቱ የቴክኒክና ሙያ ተቋማት ያስፈልጉናል ስንል በወጣቶቻችን እሳቤ ላይ የባህል ለውጥ እያመጣን ነው። ከስራ ፈላጊነት ወደ ስራ ፈጣሪነትም እያሸጋገርናቸው ነው። ስራንና ክህሎትን በስፋት እያቆራኘ እንገኛለን። ተመራቂዎቻችን ሙያን፣ የስራ ስነ ምግባርንና በጣም ጠቃሚ በሆነ መልኩ የሀገር ፍቅርን ይዘው እንዲወጡም በካሪኩለም ደረጃ እየሰራን ነው። የራሳቸውን ስራ እንዲጀምሩም የገንዘብ አቅርቦት እያመቻቸን ነው። የምንፈልጋትን አፍሪካ እውን ለማድረግ አባል ሀገራት አህጉራዊውን የክህሎት ስትራቴጂ ወደ ተግበራ ሊያስገቡ ይገባል ሲሉም የአፍሪካ ህብረት ኮሚሽን ሊቀመንበር መሐመዱ አል ዩሱፍ ጥሪ አቅርበዋል። Africa cannot industrialize without investing in ክህሎት ላይ ኢንቨስት ሳይደረግ አፍሪካ በኢንዱስትሪ ልትበለጽግ አትችልም። ይህ ሁለተኛው የአፍሪካ የክህሎት ሳምንት በተለየ ሁኔታ የባለድርሻ አካላትን ተሳትፎ ለማሳደግ ተጠያቂነትና አህጉራዊውን ስትራቴጂን ተግባራዊ ለማድረግም አጋዥ ነው። ዛሬ ያስጀመርነውና የአህጉራዊው የዘላቂ ልማት ስትራቴጂ አካል የሆነው አህጉራዊው የክህሎት ስትራቴጂ 2034 ትግበራ የስልጠና ስርዓታችንን ለማሻሻል ግልጽ የሆነ አህጉራዊ ማዕቀፍ ነው ሀገራት ለትግበራው እንዲፈጥኑም ጉልህ ጥሪ ነው። ለመጻኢው ጊዜ የተዘጋጀ የሰው ኃይል መፍጠር ካልቻልን በ2063 በዜጎቿ ጥረት የበለጸገች አፍሪካን እውል ለማድረግ የያዝነው ግብ ሊሳካ አይችልም ያሉት ደግሞ የአፍሪካ ህብረት የትምህርት ሳይንስ፣ ቴክኖሎጂና ፈጠራ ኮሚሽነር ፕሮፌሰር ጋስፓርድ ባንያንኪምቦና ናቸው። ማ ያለ ክህሎት በኢንዱስትሪ መበልጸግ አንችልም። በክህሎት የጎለበተ አእምሮ ከሌለንም መፍጠር አንችልም። ንቁ የሆነ መላመድ የሚችልና ለመጻዩ ጊዜ የተዘጋጀ የሰው ኃይል ከሌለንም የምንፈልጋትን አፍሪካ እውን ማድረግ አንችልም። የዚህ ስትራቴጂ ዓላማና ተልእኮም በ2063 በዜጎቿ ጥረት እውን እንድትሆን የምትፈልገው የተቆራኘችና ሰላማዊ አፍሪካ አጀንዳ የተቀዳ ነው። አፍሪካ እስከ ቀጣዩ ጥቅምት ሰባት በሚቆየው በዚህ የአፍሪካ የክህሎት ሳምንት ላይ በኢትዮጵያውያንና ከተለያዩ የአፍሪካ ሀገራት በመጡ ወጣት ስራ ፈጣሪዎች የተሰሩ ምርቶች በህብረቱ አዳራሽ ቀርበዋል።